መዝሙር መቶ ሀያ አምስት በቅንፍ መቶ ሀያ ስድስት የማዕረግ መዝሙር እግዚአብሔር የጽዮንን ምርኮ በመለሰ ጊዜ፥ እጅግ ደስተኞች ሆንን። በዚያን ጊዜ አፋችን ደስታን፥ አንደበታችንም ሐሴትን ሞላ፤ በዚያን ጊዜ በአሕዛብ ዘንድ፦ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። እግዚአብሔር ታላቅ ነገርን አደረገልን፥ ደስም አለን። አቤቱ፥ በደቡብ እንዳሉ ፈሳሾች ምርኮአችንን መልስ። በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ፥ ዘራቸውን ተሸክመው እያለቀሱ ተሰማሩ፤ በተመለሱ ጊዜ ግን ነዶአቸውን ተሸክመው ደስ እያላቸው ይመጣሉ። መዝሙር 126 በቅንፍ 127 የማዕረግ መዝሙር እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። ለወዳጆች እንቅልፍን በሰጠ ጊዜ እናንተ የመከራን እንጀራን የምትበሉ ከተቀመጣችሁበት ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድህም ፍሬ የእርሱ ዋጋ ነው። በኀያ ልጅ እንዳሉ ፍላጾች የጎልማሳነት ልጆች እንዲሁ ናቸው። ከእነርሱ ዘንድ ምኞቱን የሚፈጽም ብፁዕ ሰው ነው። ጠላቶቻቸውን በአደባባይ በተናገሩ ጊዜ እርሱ አያፍርም። መዝሙር 127 በቅንፍ 128 የማዕረግ መዝሙር እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክህ በሕይወትህ ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ፣ የልጆችህንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን። መዝሙር መቶ ሀያ ስምንት በቅንፍ መቶ ሀያ ዘጠኝ የማዕረግ መዝሙር። እስራኤል ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ይበል። ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፣ ነገር ግን አላሸነፉኝም። ኀጢአተኞች በጀርባዬ ላይ መቱኝ፣ ኀጢአታቸውንም አስረዘሟት። እግዚአብሔር ጻድቅ ነው፤ የኀጢአተኞችን አንገታቸውን ቈረጠ። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ። በሰገነት ላይ እንደ በቀለ ሳር ሳይነቀል እንደሚደርቅ ለሚያጭደው እጁን ነዶቹንም ለሚሰበስብ እቅፉን እንደማይሞላ ይሁኑ። በመንገድም የሚያልፉ የእግዚአብሔር በረከት በእናንተ ላይ ይሁን፣ በእግዚአብሔር ስም እንመርቃችኋለን አይሉ። መዝሙር 129 በቅንፍ 130። የማዕረግ መዝሙር። አቤቱ አንተን ከጥልቅ ጠራሁህ። አቤቱ ድምፄን ስማ፣ ጆሮህ የልመናዬን ቃል የሚያደምጥ ይሁን። አቤቱ ኀጢአትንስ ብትጠባበቅ፣ አቤቱ ማን ይቆማል? ይቅርታ ካንተ ዘንድ ነውና፣ አቤቱ ስለ ስምህ ተስፋ አደረግሁህ። ነፍሴ በሕግህ ታገሰች። ከማለዳው ሰዓት ጀምሮ እስከ ሌሊት ነፍሴ በእግዚአብሔር ታመነች። ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና፤ እስራኤል በእግዚአብሔር ይታመን። እርሱም እስራኤልን ከኀጢአቱ ሁሉ ያድነዋል።